ሰላም እንዴት ናችሁ? ዛሬ ከእስከ ዛሬው ለየት ባለ መልኩ ፈታ የምትሉባቸውን አስገራሚና አስቂኝ እውነቶችን ይዤላችሁ መጥቻለሁ። ቪዲዮን እንደምትወዱት እርግጠኛ ነኝ። ፈታ ብላችሁ ቀለል ያለች ሶስት መቶ ላይ ካስገቡት የፈረንጅ ደፋር ይላችኋል። ይሄ ነው ይህ አሜሪካዊ ፍቅረኛውና የፍቅረኛውን እናት እኩል አስረግዟቸዋል። ባደረገው ነገርም እንደማይጸጸት ሲናገርም ተሰምቷል። በአንድ ድንጋይ ሁለት ወፍ። ቆይ ግን ምን አስቦ ነው? ጥናቶች እንደሚሉት ከሆነ ብርድ በሆነበት ሰዓት ወይም ታይም የምትወዱትን ዘፈን መስማት የሙቀት ሆርሞናችን በ30 እጥፍ እንዲጨምር ያደርጋል። የሱቪዚፕ ጫፉን ይዞት ያስጮኸው ያውቀዋል። ይሄ ህመም በጣም ከባድና አሰቃቂ ነው። በአሜሪካ 17 17ሺህ ወንዶች ብልታቸውን የሱቪዚፕ ይዞት ድንገተኛ ክፍል ገብተዋል። ቆንጥጦ የያዛችሁ ህመሙን ታውቁታላችሁ። የቴኒስ ተጫዋቾች በጨዋታ ወቅት ቴኒሱን ሊመቱ ሲል ያላቸው የፊት ገጽታ ይሄን ይመስላል። የአብዛኞቹ ፊት ግን የተጣመመ ይመስለኛል። በዘርፍ የተሰማሩ ጥናቶች እንዳረጋገጡት ከሆነ የምትወዱትን ሰው ከአምስት እስከ አስር ሰከንድ ማቀፍ ድብርትና ጭንቀትን በሰባ ፐርሰንት እንደሚቀንስ ተናግረዋል። በጃፓን ሀገር ውስጥ ባቡር እየሄደ ዘሎ ራስን ማጥፋት በህግ የተከለከለ ነው። ህግ በመጣስም ጭምር ቤተሰቦቹ ካሳ እንዲከፍሉ ያስገድዳል። ሞተህም ገንዘብ ስትከፍል አስበው እስኪ። በጣሊያን ከተማ ፖርቹጋላዊውን የእግር ኳስ ተጫዋች የክርስቲያኖ ሮናልዶን ሐውልት በብረት ሰርተው እንደ ጣዖት የሚያመልኩት ሰዎች እንዳሉ ስንቶቻችሁ ታውቋላችሁ? ይገባዋል ብላችሁስ ታስባላችሁ? ከላይ የምትመለከቱት ሰው ባሪ ዳውሰን ይባላል። ይህ የ87 ዓመት አዛውንት የሚስቱን ጭቅጭቅና ንትርክ ላለመስማት ብሎ መስማትና መናገር የተሳነው አስመስሎ ለ62 ዓመታት ባለቤቱን ሲያታልላት ከርሟል። እሷ ግን በጣም ነው እንደምትጨቀጭቀው እንዲህ እስኪያደርግ ድረስ አንድ ሰው ከሞተ በኋላ በአማካኝ 150 ትሪሊዮን የሚቆጠሩ መረጃዎች እንደ አዲስ ያስታውሳል። ግን ምን ይጠቅመዋል ነው ከሞተ በኋላ። በምስሉ ላይ የምታዩት ወጣት ጅሮሚ ካርፔንተር ይባላል። ይህ ሀፍላ ወጣት የሆነ ወቅት ላይ ክፍሉ ውስጥ ተኝቶ ያለማቋረጥ በተከታታይ 56 ጊዜ ግለወሲብ ወይም ማስተርቤሽን በማድረጉ ምክንያት ልብ ድካም ይዞት መኝታ ክፍሉ ውስጥ ሞቶ ተገኝቶ ነበር። አንድ ሰው ፊዚክስ ሊቅ ከመሆኑ በፊትና ከሆነ በኋላ ያለው መልክ ይህን ይመስላል። የፊዚክስ አስተማሪ ከሆንክ በጣም ስለምታስብ ጸጉር ቀስ በቀስ ሳታስበው ይመለጣል። በሀገረ ጃፓን መኪና እየነዳችሁ በድንገተች ሕፃን መንገድ ላይ እየተጫወተች ብታዩ ግራ እንዳይገባችሁ፣ ምክንያቱም ሰው ሳትሆን መኪኖች ፍጥነት እንዲቀንሱ በማሰብ የተሳለች ስሪ ዲ ስዕል ናት። በጥንት ሮማዊያን ዘንድ የሰው ሽንት እየታሸገ ይሸጥ የነበረ ሲሆን፣ ይህም የሚያገለግለው ልዩ ልዩ ቀለማትን ለመቀመም ሲባል ነበር። እንደ አውሮፓያን አቆጣጠር በ1979 29 ዓመት ወጣት የነበረችው ኢልቫይታ አደምስ ራሷን ለማጥፋት ከግዙፉ ኢምፓየር ስቴት ህንፃ ከ86ኛ ፎቅ ላይ ዘላ ነበር። ነገር ግን በምትዘልበት ጊዜ በወቅቱ የነበረው በጣም ኃይለኛ ነፋስ ወደ ህንፃው 85ኛ ፎቅ ላይ መልሶ ወርወሯት ህይወቷን አትርፎላታል። አትሙች ትረፍ ያላት ነፍስ እንዴት ትተርፋለች። ጥናቶች እንደሚሉት ለፍታችሁ በእጃችሁ ያስገባችሁትን ገንዘብ መንካት ብቻ አካላዊና ስነ ልቦናዊ ህመምን ይቀንሳል። ይህ የምትመለከቱት ውሃ መገኛውን በማልዲቭስ የባህር ዳርቻ ላይ ያደረገ ሲሆን በምስሉ ላይ እንደምትመለከቱት ውሃው ማታ ላይ ሲታይ ያንጸባርቃል። ቻይና የኢንተርኔት ሱሰኛ ለሆኑ ሰዎች የማከሚያ ካምፓኒ አላት። የመጀመሪያው በ2004 ቤጂንግ ውስጥ ተመሰረተ። ከዛን ጊዜ ጀምሮ ከ3000 በላይ ታካሚዎች በዛ ታክመዋል። በኢትዮጵያ ቢጀመር ምን ትላላችሁ? ብዙ ታማሚ ስላለን 90% የሚሆኑት የዓለማችን ሰዎች በአካል ተገናኝተው ፊት ለፊት መናገር የሚፈሩትን ወይም የማይችሉትን ነገር በጽሑፍ መልእክት ላይ ይጽፋሉ። በዓለማችን ላይ የአካል ክፍልን መሸጥ ሕጋዊ የሆነባት ብቸኛ ሀገር ኢራን ናት። ኢትዮጵያ ውስጥ ቢኖር ሕዝቤ የቸበችበው ነበር። ዛሬ ዤላቸው የመጣሁት ቪዲዮ ይህን ይመስላል። በቀጣይ ላይ ለየት ባሉና አስገራሚ አስቂም ቪዲዮች እስካገኛችሁ ቻናሌን ሰብስክራይብ አድርጋችሁ የደውል ምልክቷን አንጫጫት።